አርዕስተ ዜና። በሱዳን ኢትዮጵያውያን ወጣቶች በሕገ ወጥ መንገድ ሲንቀሳቀሱ ተገኝተዋል በሚል መታሰራቸው ተሰማም። USAID በኢትዮጵያ ሲሰጥ የነበረውን ሰብአዊ ድጋፍ ካቆመ በኋላ ለስደተኞች መቅረብ ከሚገባው ምግብ ውስጥ 40 በመቶ ብቻ እየቀረበ መሆኑ ተገለጸም። ሰላም፣ ጤና ይስጥልን አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃን ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በሱዳን ኢትዮጵያውያን ወጣቶች በሕገወጥ መንገድ ሲንቀሳቀሱ ተገኝተዋል በሚል መታሰራቸው ተሰማም። የሱዳን መንግስት ካለው የጸጥታ ችግር አንጻር በየጊዜው በየአካባቢው ፍተሻ እንደሚያደርግ የገለጹልን የመረጃ ምንጮቻችን በርካታ ኢትዮጵያውያን በምራ ኩባኤ ስደተኞች ካምፕ በሱዳን ፖሊስ ቁጥጥር ስር ውለው ማጣራት እንደተደረገባቸው ተናግረዋል። በዕለቱ የሱዳን መንግስት በቁጥጥር ስር ከዋላቸው ወጣቶች መካከል ከስልሳ በላይ የሚሆኑት ምንም አይነት ሕጋዊ ወረቀት የሌላቸው ሁነው በመገኘታቸው ወደ ገዳሪፍ ተወስደው መታሰራቸው ምንጮቻችን ገልጸዋል። ሌሎች ህጋዊ የስደተኛ ወረቀት ያላቸው ወጣቶች ደግሞ ወደሚኖሩበት የስደተኞች ካምፕ እንዲመለሱ ተደርገዋል። ጃንኦቅማንት ሚዲያ በስልክ ያነጋገራቸው የመረጃ ምንጮች እንዳሉት ከሆነም የተወሰኑ ወጣቶች ህጋዊ ወረቀት እያላቸው በስህተት ታስረው እንደነበርና በኋላ ተጣርቶ ተለቀዋል። የመረጃ ምንጮቻችን አክለውን በተገን ፈላጊነት ተመዝግበውና አሻራ ሰጥተው፣ ነገር ግን ህጋዊ ሰነዱ ስላልተሰጣቸው በህገ ወጥነት ተይዘው የታሰሩ ወጣቶች መኖራቸውን ገልጸው ከስደተኛ ድርጅቱ ጋር በመነጋገር እንዲፈቱ ለማድረግ ጥረት እየተደረገ መሆኑን ገልጸዋል። ከነዚህ ውጭ አብዛኞቹ ወደ ገዳሪፍ ተወስደው የታሰሩት ወጣቶች ያለምን መጋዥ ሰነድ በሀገሪቱ ሲንቀሳቀሱ የተገኙ በመሆናቸው የተወሰደውን እርምጃ መኮነን የሚቻልበት መንገድ የለም ተብሏል። ልጆቹ እንደታሰሩ ለጃኖ ቅማንት ሚዲያ የተላከልን መረጃ ቅማንቶችን እየመረጠ ህዋ ታስሮ ለእያንዳንዳቸው ከአንድ ሚሊዮን በላይ የሱዳን ገንዘብ ማስለቀቂያ ጠየቀ የሚል ቢሆንም ባደረግነው ማጣራት ወጣቶችን ያሰራቸው የሱዳን ፖሊስ መሆኑን አረጋግጠናል። አንዳንድ የራሳቸው የፖለቲካ ፍላጎት ያላቸው ግለሰቦችና የብልጽግና ካድሬዎች ሱዳን ውስጥ ተጠልለው የሚገኙ ቅማንቶችን በፕሮፓጋንዳ አሸብረው በህገ ወጥ መንገድ ለማስመለስ የሚፈጠሩ ክስተቶችን ተጠቅመው ከሚነዙት የሐሰት ፖለቲካ ቢታቀቡ መልካም ነው ተብሏል። ወጣቶች ወደ ሱዳን ከገቡ በኋላ አስፈላጊውን ሰነድ በመቀበል በህጋዊ መንገድ ከመንቀሳቀስ ይልቅ በህገ ወጥ መንገድ ከቦታ ቦታ እየተንቀሳቀሱ ራሳቸውን ለስርዓትና እንግለት ባይዳረጉ መልካም ነው ሲሉ ያነጋገርናቸው ስደተኞች መክረዋል። ዩኤስኤድ በኢትዮጵያ ሲሰጥ የነበረውን ሰብአዊ ድጋፍ ካቆመ በኋላ ለስደተኞች መቅረብ ከሚገባው ምግብ ውስጥ 40 በመቶ ብቻ እየቀረበ መሆኑ ተገለጸም። የስደተኞችና ከስደት ተመላሽ አገልግሎት ተቋም የሩብ ዓመት አፈጻጸሙን አስመልክቶ ትናንት ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባቀረበው ሪፖርት የዩኤስኤድ ድጋፍ ሙሉ ለሙሉ መቋረጡን ተከትሎ ለስደተኞች መቅረብ ከሚገባው ምግብ 40 በመቶ ብቻ እየቀረበላቸው መሆኑን ተናግሯል። ለውጭ ግንኙነትና ሰላም ቋሚ ኮሚቴ ሪፖርት ያቀረቡት የስደተኞችና ከስደት ተመላሽ አገልግሎት ዋና ዳይሬክተር ወይዘሮ ጠይባ ሐሰን አሁን ለኢትዮጵያ ውስጥ በተለያዩ ክልሎች ተጠልለው የሚገኙ ከ1.1 ሚሊዮን በላይ የውጭ ስደተኞች መኖራቸውን ጠቁመዋል። ከፍተኛ የስደተኞች ቁጥር በማስተናገድ ጋምቤላ ክልል ቀዳሚ መሆኑን የተናገሩት የአገልግሎት ዳይሬክተሯ በዚህ ክልል ብቻ ከ400 ሺህ በላይ የደቡብ ሱዳን ስደተኞች እንደሚገኙም ገልጸዋል። በተለይም ከግጭት እየሸሽ ወደ ጋምቤላ ክልል የሚገቡ የደቡብ ሱዳን ስደተኞች ጉዳይ መንግስት አስቸኳይ ልባት ካልሰጠው ቀስ በቀስ ክልሉ አጣብቂኝ ውስጥ ሊገባ እንደሚችል በሪፖርቱ ላይ ተመላክቷል። ዩ ኤስ ኤድ ሲያቀርበው የነበረው ድጋፍ ሙሉ ለሙሉ ከቆመ በኋላ ለስደተኞች ከዚህ ቀደም መቅረብ ከነበረበት 65 በመቶ ምግብ ወደ 40 በመቶ ማሽቆልቆሉን የጠቆመው የስደተኞችና ከስደት ተመላሽ አገልግሎት በዚህ ጉዳይ የሌሎች አገራት ተሳትፎም ከዚህ ግባ የሚባል እንዳልሆነ ጠቁሟል። ኢትዮጵያ ውስጥ ከሚገኙ የውጭ አገራት ስደተኞች መካከል የደቡብ ሱዳን ስደተኞች ላይ ከፍተኛ ጥንቃቄና ትኩረት እንዲደረግ ሲጠየቅ የነበር ሲሆን፣ ይህ ጉዳይ በኢትዮጵያ መንግስት ችላ በመባሉ ከደቡብ ሱዳን በመነሳት ከስደተኞች ጋር ተቀላቅሎ የሚገቡ የሙርሌ ጎሳ ታጣቂዎች በንጹሃን ኢትዮጵያውያን ላይ ግድያን ጨምሮ የተለያዩ ወንጀሎችን ሲፈጽሙ ቆይተዋል። ገጽታው እንዳይበላሽ አብዝቶ የሚጨነቅ የብልጽግና መንግስት በዓለም አቀፉ ስምምነት መሰረት በርካታ የውጭ ሀገራት ስደተኞችን ተቀብሎ እያስተናገደ መሆኑንና ተጨማሪ ድጋፍ እንደሚያስፈልገው እየገለጸ ሲሆን ሀገሪቱ ውስጥ ባለው እርስ በእርስ ጦርነት ምክንያት ስለሚፈናቀሉ በሚሊዮን የሚቆጠሩ የሀገር ውስጥ ተፈናቃዮች ግን ምን ማለት አልፈለገም። የኢትዮጵያ መንግስት በቅርቡ ክልሎች በአካባቢው የሚገኙ ድጋፍ የሚሹ ወገኖችን ለማገዝ የሚያስችል አቅም እየፈጠሩ እንደሆነና ከፌዴራል መንግስት የሚደረግላቸው ድጋፍ መቆሙን መግለጹ የሚታወስ ሲሆን በአንጻሩ ለሀገር ውስጥ እርዳታ በሚል ከተለያዩ ለጋሽ ሀገራት የምግብ እርዳታዎችን በተቻለ መጠን ከሚዲያ ሰውሮ ለማስገባት ሲጥር ይስተዋላል። በሀገር ውስጥ ተፈናቃዮች በግንባር ቀደምትነት የምትጠቀሰው ኢትዮጵያ አሁንም በአብዛኛው የሀገሪቱ አካባቢዎች ባለው የእርስ በእርስ ጦርነት ሳቢያ የተፈናቃይ ቁጥር ከጊዜ ወደ ጊዜ እየጨመረ እንደሚገኝም አይዘነጋም። ኢትዮጵያ ውስጥ ካሉ የሀገር ውስጥ ተፈናቃዮች ከትግራይ ቀጥሎ አማራ ክልል ከፍተኛ ድርሻ ሊሸፍን እንደሚችል የሚናገሩ አንዳንድ አስተያየት ሰጪዎች በብሔር ጠል አማራ ኃይሎችና ና ስልጣኑን ለማስጠበቅ የኃይል እርምጃን ብቸኛ አማራጭ አድርጎ በሚጠቀመው የብልጽግና መንግስት መካከል ያለው ጦርነት ተባብሶ በመቀጠሉ በክልሉ ቁጥሩ በቀላሉ የማይገመት ከፍተኛ የተፈናቃይ ቁጥር እንዲኖር አድርጎታል ይላሉ። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ።